አይደለም። ተለቀቀውን ሶሲና ፍስቴ እሺ፣ ልጅ ጥሩ አይደለም። ያስረዳችሁ ነገር አለ። ሶሲና ፍስቴ አንዶኑ ነገር እሷ ከብሩኬ ጋር ያለ ነገር ጨርሳ ብዙ ነገር እየተባለ ስለሆነ እሷን ወንድሜ ነው ብላለች። ስለ እሱ ወይ እህቴና ብሏለ። ለዛ ደግሞ አሁን ከማ ጋር ጓደኛ መሆን ፈለገች? የብሩኬ ነገር ራሷን አወጣችና ከፊጼ ጋር አንድ መሆን ጀመረች። ገባሽ አልገባሽ? ማን አመጣጣችሁ እኮ ግሩፕ ይፈጥራል ነው ከተኛ ለኛ ገብቶ እነሱ እነሱ ስራ ብሎ እንትን እያሉ እንጂ ሃይሙ ምትናገሩ ነገር ሁሉ ዛሬን ደግማ አለች።

እንዴት ናችሁ? ይው አሁን የምታናገሩት ላይ ነገር ልጨምር እንደው የውላችሁ አትምጣ ነገ ሲጠራት፣ እሱ ኮ ካለ እሷ መናገርም ማውራትም ማሳመንም ስለማይችል እሱ የራሱን ስራ ሊሰራ ነው የፈለገው። ገባሽ አሁን ይቺ ደግሞ አጠገቡ የቆመችው ጌሜራ የመሰለች ነገር እሷ ምታወራ ነገር ነው። የእሱ ሪሞት አይደለችም። የእሱ ድልድይ አይደለችም። ግራማም ቢሆን ነው ምነግሽ፣ ስሚ ልንገርሽ። እሷ እሱ ስታይ ራሱ ደሟ እየፈላ ይትቀያየሩ ልክ በርዝቤው ላይ የሆነችውን ነው የሆነችው። አሁን አንደኛ ነገር ደግሞ እሱ እኮ የእሷ እንትን አይደለም እኮ የልብ አይደለም እኮ እሷ መኖር ትችላለች እኮ መናገር የውልሽ የሰው ፍቅር ያላት ሰውን የምታከብር የውልሽ ልጁ እነዚህ ሁለቱ ሃይሚና ልጁ ይሄ አዲስ የመጣው ልጅ ልጆች ናቸው። ምናልባት እኩያም ይሆናሉ። አይተሻቸዋል? እንዴት ግብራቸውን እንደሚጠብቁ ስነ ስርዓት እንዳላቸው። እነዚህ የፊልም አክተብ ስለሆነች እሷ፣ ከሁሉ ሰው ጋር የምትለጣጠፍ ስለሆነች እንደመጣች ተለጠፈችበት፣ እንደመጣ ተለጠፈባት። እነዚህ ለምን ሰው ሸርሼ አድርጎ ይሄንን ነው ሰውሰው ሲዳጣጡ እንትኑ ላይ ጎንጆ ላይ አድርጎ ይሄንን ነው። ለልጆቻችን የምናሳየው ይሄንን ነው አማርኛ እንዲያውቁ ያገራቸውን ባህል እንዲለምዱ የምናሳያቸው። እሱ ግን በጣም በጣም በጣም ነው የሚጎዳው። አንደኛ ነገር ግፍ ሁለተኛ ነገር፣ ይኸውልሽ ይኸውልሽ አውሪ አውሪ አውሪ ገነት፣ ይኸውልሽ ያጣው አይደለም፣ ይኸውልሽ ሀገር ነው ያጣው። እሱ ኢትዮጵያ ነው ያጣው እሱ ይ ኢትዮጵያ ናት። ገባሽ? ሴት ናት። የሴት ጀግና ናት። ይብላኝ እነሱ እኮ ምን ሆናችሁ ነው ልጁ እንደዚህ ተጣሪ? ይኸውልሽ እሱ ይብላኝለት ለሱ። እነዚህ ይኸውልሽ አሁን እነዚህ ስላለው ነው። እነዚህ የመርካቶ ቁጭ በሉ ናቸው እነሱ። እነዚህ ሴቶቹ ያቺም ሆነች ይቺ ይቺን፣ ግን የሰው ልጅ ሴት ነው ያጣሁት ይኸውልሽ ይብላኝለት ለሱ ይብላኝለት ይብላኝለት ንግግር እንኳን አውርቶ የማያሳምን ነው እሱ። ግን የሚቆጨኝ ነገር ያንን ሁሉ ችግር አብራ አሳልፋ፣ ያንን ሁሉ መከራ አብራ አይዞህ ብላ ወንድሞቿ ጋር እኮ መስራት ትችላለች እኮ። አረ ያሁሉ ኮ ወንድ ወንድሞች ላብሎ ይ ዝም በል ይሰማ እንዲሰሙ ስለፈለኩ ነው። እንዲሰማ ስለፈለኩኝ ነው። የውልሽ እሱ ወንድሞቿ ጋር መስራት ትችላለች። ወንድሞቿ ጋር እንኳን እንዳትሰራ አዝናለት። ወንድም አለኝ ብላ ለሱ ብላ አብራው አንድ ቀን እንኳን እስኪ ወንድሞቼ ጋር ሄጄ ከወንድሞቼ ጋር ልስራ አላለችም። እሱ ግን እግዚአብሔር መሰከሬ ነው፣ እውነቴ ነው የሚነግርሽ፣ አንገቱ ላይ የሰቀለው መስቀል ይኮን ነው እሱ በእሷ ላይ እውነት እውነት ድራማም ቢሆን በሴት ልጅ ላይ አብረሽ ባሳለፉ ችግርሽን ሁሌ ነገረሽን በሰጠችሽ ሴት ላይ እሷን አምጥቶ አይደለም፣ ሊለጣጠፍ አይቆምም። እንደ እሱ ካልተለጣጠፈ መቆም አይችልም። እንደ እሱ አይችልም አይችልም። እንደ እሱ የሰው እንትን ትከሻ እና እንትን ካልያዘ መቆም አይችልም። እንደ እሱ ነውር አይደለም እሱ ምንድነው? ያስተምረው ደሞ እሱ ነው ያስተምረው። ታርጊልኝ እና አንዴ ተናግሬ ልውረድ እኔ። እውነት እሷ ለወንድሞቹ ሰው ያረገች ልጅ ናት። ለምን ወንድሞቹ አይቆጡትም? የዜና ገርለ ኮመንተሮቹ ስራ ነው። አዎ እሱ ስራ እየሰራ ነው፣ ግን በሷ እሷ ግን ስራ አይደለም እውነቱን እያወራች ነው። ታውኝ እያለች ነው። እሱ ደግሞ እሷን ካልጠራ ለሱ ላይክና ሰብስክራቢ ስለማገኝ ሁሌ እየጠራት ስራ ነው ትላላችሁ በሱ እያለፈለት

ለእናንተም ለእኛ የእኛ ልጆች እኮ ያያዋቸዋል አቲዩ ቲቪውን አጥፉ ልትሉ ሊባል ነው ለምንድን ነው ይላሉ እኮ ምንድን ነው እሱ ጭንቅላት የለውም እንዴ እሱ ሴት ይዞ አለመለጣጠፍ ራሱን ችሎ መቆም አይችልም አይችልም አንቺን ደኔ ነው የተናደርሽው እግዚአብሔር ይስጥሽ እውነቴን ነው ምንድን ነው የምትሉት እንዴ እናንተ ለምን ይሄንን ድራማ ድራማ እያላችሁ ድራማ ሞልቷል። ያለ የፊልም አክተሮች ኢትዮጵያ እኮ በፊልም እኮ የታወቀች ናት። ፊልም አታዩም እንዴ? እሱ ጥሩ ነገር እንማራለን ብለን ስንከታተል እነሱ ደግሞ ለጥፎ በቀደም ዕለት እንደዛ ፊት ለጣቅፍ ወንድ ልጅ እንደዚህ ወንድ እኮ ወንድ ነው። ወንድ እኮ ቆፍጣና ነው። የኢትዮጵያ ወንድ ቆፍጣና ነው። ያኛው ልጅ እሷም እየሻሸች ነው ለመናገር፣ ምን ተናገረ ልጁ ስነ ስርዓት ሳይ ያለ ሰው እንደዚህ ምን? ቆይ ይኸውልሽ፣ መጨረሻ ላይ ምን እንዳለ ታውቂያለሽ? እኔ ቀልድ ነው ቀልድ ነው የያዛችሁት አለ። ምን ማለት ነው? እንደዚህ መሆን የለብህም እኮ ነው የሚለው። ገባሽ? እሱ እኮ በስንት አመት ይበልጠዋል? ይሄ እኮ ቁመቱ ስለተንገላጀጅ አይደለም ግን፣ ሁለቱም አደነኳቸው። ስነ ስርዓት ያላቸው ልጆች ናቸው። አቋቋማችን አየሽ አይደለም? እግዚአብሔር ያሳድጋቸው። አንድ እነሱ ነበሩ። እሱ እኮ ትልቅ ሰው ነው። እሱ ትልቅ ነው እንጂ የ የአይምሮ ትልቅ አይደለም። ይቅርታ አድርጊልኝ፣ አንቺን ለእኔ እናት ነው የምትሆኝ። ይቅርታ አድርጊልኝና የእኔ እናት

እሱ ነው እሱ ነው ከአሁን በኋላ ተራራ የሚጠብቀው ሀይሜ አይደለችም ሀይሜ ሰውን ማሳመን ትችላለች መናገር ትችላለች ዝም በሉ ዝም በሉ ማሳመን ትችላለች መናገር ትችላለች ሁሉን ነገር ማድረግ ትችላለች ይብላኝለት ለሱ ብዬሻለ እኮ ለትንሽ ቀናቶች ነው እሱ ጋር የሚሄዱት ብላለች እሷ ለትንሽ ባና ነው ያላችሁ አይደለም እሷ እኮ ትክክለኛ መልስ እየመለሰች ያለችው እሱ ምንድነው የፈለገ ካሷ ያላንተ ህይወት መተሻሸት ነው አንገት ስር ገብቶ። ይችኛዋ እኮ ክብሯን ጠብቃ ለሰው ልጅ የሚሆን ሰውን የሚያሳምን ሰውን የሚያስተምር ነው የምትናገረው። ለቃላቷ ተጠንቅቃ፣ ለንግግሯ ተጠንቅቃ፣ ለአቋቋሟ ተጠንቅቃ፣ ለአጨባበጧ ተጠንቅቃ ይቺ አገር እኮ ነው። የሀገር እንትን ነው የጠፋበት እሱ ይብላኝ፣ ሱ ኖርማል ነው እሱ ኖርማል ነው በቃ ልጆ አነጋገሩ የታናሽ ታናሹ ነው አነጋገሩን

በኢንቦክስም በኮሜንት ላይም ጻፉልኝ። በብሩኬ ፎቶ በጠዋት ይላቃል ይጠራታል ለዛ

እሱ ገምቶት እንኳን እንደዚህ ሲናገር አስቡ። ዛሬ የመጣው ልጅ የልጅ ጨዋታ ነው የያዝከው ሲለው፣ እሱ እንዴት ነው የሚያደርገው? አረ ወደ ራሱ ይመለስ እውነት ልክ ነው ልክ ነው። አንድ አመት ሙሉ አብሯት ሲጓዝ የቀልድ ነው ጨዋታ ነው። ከእሷ ጋር አይደለም። ድራማ ነበረ ሲሰራ የነበረው በሰው ላይ። እኔ ለሴት ልጅ እኮ ክብር አለኝ። እኔ ሴት ሳደገችኝ፣ እኔ ለሴት ልጅ እንድትጎዳ አልፈልግም። ምንድን ነው አሁን? የአሁኑ አይበልጥም እንዴ?

ከሚኩ ዛሬ ብዙ ነገር አውርታለች ማለት ነው። ምክንያቱም ብዙ ካዳመጣችሁ ማለት ብዙ ነገር ተናግራለች ማለት ስለዚ ስለዚህ